የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሀገረ ኢትዮጵያ ሥርዓት ምስረታ ላይ ያላት አሻራ ደማቅ መሆኑ የማይካድ ሀቅ ነው። ታዲያ ዘመንን ዘመን እየተካ በሄደ ቁጥር ያላት ስፍራ መዳከም ብቻ አይደለም፤ ታላላቅ የሀገርም የቤተ ክርስቲያንም ሀብት የሆኑ ታሪኮችና ቅርሶች እየተረሱ ነው። ከነዚህ ታሪኮች መካከል አንዱ የሆነውን ስፍራ በዛሬ ቅኝት መርሃ ግብራችን እንመለከተዋለን። አዲስ አበባ 25 ኪሎ ሜትር ርቀት ተጉዘን አንድ ታላቅና ታሪካዊ ቦታ ደርሰናል። ታሪኩ ከአድዋ ድል በፊት ወዳለው ዘመን ሚኒሊክ ንጉሰ ሸዋ ወደ ነበሩበት ጊዜ ያሻግረናል። የሸዋው ንጉስ አጼ ሚኒሊክ በንጉሰ ነገስት አጼ ዮሐንስ አራተኛ አማካኝነት ከግብጽ ወደ ኢትዮጵያ ከተላኩ አራት ጳጳሳት መካከል ለግዛታቸው ከተመደቡት ግብፃዊው ጳጳስ ብፁዕ አቡነ ማቴዎስ ጋር ወደዚህ ስፍራ እንደመጡና በመንፈስ ቅዱስ መሪነት ደብሩ እንደተመሰረተ ታሪክ ይነግረናል። መናገሻ መንበረ መንግሥት ቅዱስ ማርቆስ ቤተ ክርስቲያን። ይህ ደብር የተመሰረተው በ1878 ዓመተ ምሕረት ቢሆንም ጅማሬው ግን ከዛ ቀድሞ በ1875 አካባቢ እንደሆነ ይነገራል። ብፁዕነታቸው ስፍራውን የብርሃን አምድ ተተክሎበት በሕልም እንዳዩትና በጊዜው የራስ ናደው ቦታ ስለነበር ንጉሡ ለራስ ናደው ምትክ ቦታ ሰጥተው የብርሃን አምዱ በታየበት ስፍራ ቤተ መቅደሱ እንዲታነጽ መደረጉን ታሪክን ከአባቶቻቸው የወረሱ ልጆች ይናገራሉ። የስያሜው ትርጉምም እንዲህ ነው። ወደ ኢትዮጵያ ሲመጡ አራት ሊቃነ ጳጳሳት መጥተው፣ ብፁዕ አቡነ ማቴዎስ ግን በጫካ ብቻቸውን በብሕትውና የሚኖሩ ሰው ነበሩ። ወደ ኢትዮጵያ ሊታጩ ሲጠየቁ ጊዜ እኔ እንዴት ነው፣ አንደኛ ቋንቋውንም አላውቅም፣ ቋንቋውንም ከኢትዮጵያ ጋር ተግባብቼ እዛ ማስተማርም መጠየቅም አልችልም በሚሉበት ሰዓት አንድ በጅሮንድ ዮሴፍ የሚባል በህፃንነቱ ወደ ግብፅ ለትምህርት ይሄድ ነበርና እሳቸውን እጅ ለእጅ አያይዘው ወደ ኢትዮጵያ ሲመጡ ሁለትን ጽላትን ነበር ይዘው የመጡት። በጊዜው አንዱን በ1878 75 የሰላ ድንጋይ ቅዱስ ማርቆስ በተጉለት የሚገኘውን ተከሉ። በ1876 አካባቢ ወደዚህ ይመጣሉ ወደ አዲስ አበባ አቅጣጫ በሚመጡበት ሰዓት ወደዚህ ወደ ሸዋ አቅጣጫ በሚመጡበት ሰዓት በዚያን ጊዜ የነበረው ላፋ ጥግ ላይ ቅዱስ ጊዮርጊስ ቤተክርስቲያን ነበረ እና እዛ ላፋ ጥግ ስር አንዱን የቅዱስ ማርቆስ ጽላት ለመትከል ሲያፈላልጉ በዛ ሱባኤ የያዙ ነው የሚሉት። ሱባኤ በሚይዙበት ሰዓት ይህንን ቦታ እግዚአብሔር እንግዲህ በብርሃን እዚህ ቦታ ላይ ተተክሎ ያሳያቸዋል። ይህንን ቦታ ላይ ሲያፈላልጉ በጊዜው የነበረው የመንግስት ትልቅ ባለስልጣን የነበረው የራስ ናደው ቦታ ነበርና ያንን ቦታውን ለማፈላለግ ጠዋ ሲነሱ ከእጃቸው ጥላቸውን ነጥቋቸው ይሄዳል። ከዚያ እንግዲህ እሳቸው ልክ ሲቀርቡት ያጥላው ልክ እንደ ነፍስ እንዳለው ነገር እየበረረ እየበረረ በሶስተኛው ይሄ የቅዱስ ማርቆስ ቤተክርስቲያን የተተከለበት ቦታ ላይ ይደርሳል። ከዚያን ያንን የቅዱስ ጊዮርጊስን ታቦት ያው ህዝቤን ይጋፋል ስላሉ እሳቸውም ከግብጽ ተከትለውም የመጡት የቅዱስ ማርቆስ መንበረ ቅዱስ ማርቆስን ተከትለው ስለመጡ እሳቸውም የማርቆስ ቤተክርስቲያን ሰፋ ጎልቶ እንዲታይ ስለፈለጉም በታላቅም በህዝብም በንጉስም ታይቶ ሊሰራ ስለነበር ያንን አፍርሰው ቀጥታ የቅዱሱ ጊዮርጊስ ታቦት እዚያ መጡት ማለት ነው። መንበረ ጵጵስናቸው ላይ ያው ጠዋት ጠዋትም ሲነሱም ምንም ሲሉ የሚጸልዩበት ማለት የቅዱስ ጊዮርጊስን ታቦት አስመጥተው እዚያ አስገቡ። በ1878 ደግሞ ይህንን መንበረ ጵጵስናቸው ካረፈ በኋላ ያ የቅዱስ ማርቆስ ቤተ ክርስቲያን ተተከለ ማለት ነው። ከዚያም በኋላ እሳቸው እንግዲህ አጼ ሚኒሊክ ገና የሸዋ ንጉስ ነበሩ ሸዋ ንጉስ ነበሩና እሳቸውን አስጠርተው የክብር መድፍ አስተኩሰው ብፁዕ አቡነ ማቴዎስ መንበረ መንግስት ብዬ ሰይሜዋለሁ ሲሉ፣ አጼ ምኒልክ ደግሞ መናገሻ ብዬ ሰይሜዋለሁ ብለው፣ ዛሬም ድረስ ከተማው መናገሻ እየተባለ እንደሚጠራ አንድ ላይ መናገሻ መንበረ መንግስት ቅዱስ ማርቆስ እየተባለ ይጠራል ማለት ነው። ከደብሩ መመስረት ጋር ተያይዞ አምስት ነገሮች አብረው መሰራታቸውንም የደብሮ አገልጋይ የሆኑት አባት እንዲህ አወቁን። በ1878 ዓመተ ምሕረት ብፁዕ አቡነ ማቴዎስ ከግብፅ መጥተው ይሄንን ቤተ ክርስቲያን ሲመሰርቱ አምስት ነገሮች መሰረታዊ ነገሮች እዚህ ቦታ ላይ ተሰርተዋል። አንድ ትልቁ አሁን የምንገለገልበት ቤተ ክርስቲያኑ፣ ሁለት የቅርስ ቅርስ ቤቱ ዕቃ ቤቱ፣ ሶስት እዛታች መቃኙ ቤት አሁን ትልቁ ደጅ ሰላም እንለዋለን መቃኞ ቤት ነበር። ቤተ ክርስቲያኑ እየተሰራ እዛ ነው ሲቀደስ ሲገለገልበት የነበረው ማለት ነው። አራተኛ ማጥመቂያ ቤት፣ አምስተኛ ደግሞ ቤተልሔም ማለት ነው። እነዚህ በአንድ ጊዜ በአንድ ዘመን የተጀመሩ ናቸው። እነዚህ አነስ ነስ ያሉት ወዲያው አገልግሎት ሰጡ አልቀው። ይህ ትልቁ ግን እንግዲህ ብዙ ጊዜ ፈጅቷል ማለት ነው። በአድዋ ጦርነት ጊዜ እንደዚህ ከፍ ሲል ስራው አይተው እየተሰራ እያለ ኢትዮጵያ ውስጥ እንግዲህ ጠላት ገባ። አደዋ ላይ ኢጣሊያን መጣ። እዚህ የነበረ ብዙ የተሰበሰቡ ጀግኖች ነበረ። እነዛ ወደዛ ነው ወደ ሀገር መከላከል የሄዱት። ከድሉ በኋላ ነው ቆይቶ ደግሞ እንደገና የቤተ ክርስቲያን ሊሰራ የቻለው በዘጠና ሶስት አመት ምህረት ነው ያለቀው። ደግሞ ሚኒህ ከጦርነቱ በኋላ እንደገና በአዋጅ አውጀው ነው ከሞት የተረፉት ተሰባስበው ነው የጨረሱት። ይህን ቤተ ክርስቲያንና ረዥም ጊዜ ፈይተዋል። እስከ ታሪካዊ ስዕሉ ድረስ ማለት ነው። በውስጡ ያሉ በሸራ ተስለው በግድግዳው ላይ የተለጠፉ ስዕል አድኖች በዘመን ብዛት በሚያሳዝን መልኩ ተቀደው ቢታዩም የቅዱስ መጽሐፍ እውነት የሚሰበክባቸው ሆነው ይታያሉ። አሁ እንግዲህ አሁን ይህ የምናየው በዙሪያው የተሳለው ቅዱሳት ስዕላት ስንመለከታቸው ምድር ላይ በሸራ ላይ ነው። አቡየዴ መሰል በሆነ ሸራ ላይ ተስሎ ነው ላው ላይ የተለጠፈው እና ምንድን ነው የሚያስተምረው? ከስነ ፍጥረት እስከ ራእየ ዮሐንስ መጽሐፍ ቅዱስ ነው ራሱ በአጠቃላይ እንግዲህ ከስነ ፍጥረት እስከ ራእየ ዮሐንስ ያለውን እዚህ ዞረን ብንመለከት እያንዳንዱ ይሄ ነው ይሄ ነው ይሄ ነው ይሄ ነቢይ የተነበየው ይሄ ነው ይሄ ሐዋርያ የጻፈው ይሄ ነው የተናገረው ይሄ ነው ብለን ተንትነን ማስረዳት እንችላለን ማለት ነው። እና የተሰራው ይሄ መጨረሻ እንግዲህ ይሄ ልክ በ1923 ማለት ነው ያለቀው። ቤተ ክርስቲያኑም ተሰርቶ ያለቀው በዛን ጊዜ ነው። ቅዱሳት ስዕላቱም ተሰርተው በአንድ ላይ ነው ካለቁ በኋላ ነው ካለቀ ስራው ካለቀ በኋላ ይሄ በየንትለት ነው የልደት ዕለት ነው ምርቃት የተካሄዱ እንደዚህ የምናያቸው ቅዱሳት ስዕላት እንግዲህ የሚያሳዩት ስለ ደብረ ታቦር ነው ያሳዩት። ስለ ደብረ ታቦር ጌታችን መድኃኒታችን የሱስ ክርስቶስ ሶስቱን ሐዋርያት ሁለቱን ደግሞ አበይት ነቢያት እንግዲህ ጠርቶ በደብረ ታቦር ተራራ ላይ ያስተማረውን ትምህርት ቅዱስ ወንጌል የሚመሰክረውን ትምህርት ያስተማረበትን ነው። ይህ ስዕል ያስተምረን ማለት ነው። በመቀጠል የሃይማኖት አባታችን ቅዱስ ማርቆስ እንግዲህ ከመድህን ዓለም ከኢየሱስ ክርስቶስ እንግዲህ ከተማረ በኋላ ሐዋርያ ከሆነ በኋላ በዛ በምድረ ግብፅ ሲያስተምርበት በነበረበት ጊዜ ሲሾም ነው ሹመቱን ነው የሚያሳየው። አሁን ይሄ ሹመቱን ነው የሚያሳየው እንግዲህ እና ሲሾም መድኃኔ ዓለም ኢየሱስ ክርስቶስ በደመና ውስጥ መጥቶ እንዳስተማረው እንደ ሾመው ዘአንበሳ ማርቆስ የምንለውን የአንበሳ እግር ምስል ያለው ወንበር ሁሉ እንደሰጠው ያንን የሚያስተምር ነው ማለት ነው። ከዛ በኋላ እሱ እንግዲህ ይህንን አደራ ከተቀበለ በኋላ ልክ በዛን ሰዓት እንግዲህ እነ ቅዱስ ጴጥሮስ አሁን ያጠገቡ ያለው ሐዋርያው ቅዱስ ጴጥሮስ ነው። እሱ ነው እንግዲህ እሱን ነው የሚያሳየው ማለት ነው። እዛ በስዕሉ ላይ በደብረ ታቦር ተራራ እንግዲህ ብርሃነ መለኮቱ ሲገለጽ ወድቆ እንደነበረ፣ አሁን ደግሞ እዚህ ጋር ደግሞ ከቅዱስ ማርቆስ ጋር ሲሹን ቅዱስ ማርቆስ ሐዋርያው ቅዱስ ጴጥሮስ ነበረ ማለት ነው። በመቀጠል እንግዲህ ያንን ሹመቱ ከተሰጠ በኋላ በትክክለኝነት እንግዲህ ዛሬ አሁን እስካለ ነው፣ ወይንም ደግሞ እስከ ምጽአተ ክርስቶስ ድረስ ያለውን የስራ ድርሻው ለመወጣት ትምህርት እየሰጠ ነው እዛ ላይ ያለው ማለት ነው። እኛ ለትውልዱም ያስተምረን ይሄንን ነው። ከዚህ ከማስተማሩ በኋላ እንግዲህ በሱ ላይ የደረሰውን እነዛ ክፉ የሆኑ ሰዎች በእሱ ላይ ያደረሱትን በደል የሚያሳይ ነው። እሱ በሚጎተት ጊዜ በበሬ ተጠምዶ በኩርማዎች እየተደበደበ በረሲና አይሁድ እግር እየተረገጠ በሚሳብ ጊዜ በበሬ በጉተው ላይ፣ በድንጋው ላይ፣ በጫካው ላይ፣ በጋሬጣው ላይ በማንኛውም ሰውነቱ ተወጣት ሰው እስከሚወድቅ ድረስ እነዛ የግብፅ ነገስታቶች ነበሩ። የግብፅ ነገስታቶች ሆነው ይደሰቱ ነበረ በቤተ መንግስታቸው ሆነው ይህንን ነው የሚያስተምረው ማለት ነው። ከዛ በኋላ ደግሞ እንግዲህ ሲያቃጥሉት፣ በእሳት እንዲቃጠል አድርገዋል። ተሰባስበው በእሳት መቃጠል አለበት፣ ይቃጠል ብለው በእሳት ሲያቃጥሉት፣ ዝና ማሳያቴያ አጥፎ ማበላ ይላል እንግዲህ። መብረቅን ለስጋው ከለላ ይላል። በግሩም ላይ ይነገራል። በመልኩም ላይ ይህንን ያስተምራል። ምንድን ነው እንግዲህ የተደረገ አውሎ ነፋስ የቀላቀለ ነጎድጓዳማ ዝናብ መጥቶ እንዳጠፋባቸው ነው። እሳቱ እነሱን ደግሞ መልሶ እንደበላቸው ነው ስዕሉ። አሁኑ ታች ደግሞ የሚያስተምረን እንግዲህ እነሱ እሳት ውስጥ ጨምረናል አቃጥነናል ሲሉ እሳቱ እነሱን በልቷል። የሱ ደቀ መዛሙርት የሆኑት ደግሞ ሲቀብሩት ያሳያል። እዛ ደግሞ ዛሬ የእኛን ነፍስ ሁሉ ምናልባት ከእግዚአብሔር የታዘዘ መልአክ መጥቶ እንዲወስድ የእሱን ቅድስት ነፍሱን ወደ ገነት ሲያሳርጉ ያንን ትምህርት ያሳየናል ማለት ነው። እንግዲህ ይሄ ስለ ዕለተ ምጽአት ያስተምራል። አሁን እንግዲህ ከስነ ፍጥረት እስከ ራእየ ዮሐንስ ድረስ እዚህ ውስጥ አለ። ዞረን ብናየው ማሳየት ይቻላል ማለት ነው። ከስነ ፍጥረት እስከ ራእየ ዮሐንስ ድረስ ያለውን በሚገባ እነዚህ አባቶች ደክመውበት ነው፤ ተሰርቶ ተዘጋጅቶ ዛሬ ለዚህ ትውልድ የቆዩ ዙሪያውን እያሳዩን ሳለ አንድ ትንሽ ተበጥሳ የቀረች ምስል ጋር ደረስን። ከሌላው ለየት ያለ በመሆኑ ስለምንነቱ ምንነቱ ጠየቅን። ከአድዋ ድል በኋላ በ1993 ዓ ም በተጠናቀቀው ቤተ መቅደስ ውስጥ ድሉን የሚዘክሩ ስዕላት ተሰርተው እንደነበር በዳግም ወረራ ወቅት ግን በምስሎቹ ምክንያት ሌላ ችግር እንዳይገጥም አባቶች በቶሎ ለማንሳት ሲሞክሩ ተቆርጦ እንደቀረና በቀረው ቁራጭ ምስል የመጣውን መዘዛ ወጉን። አሁን እንግዲህ ይሄ ከዚህ ጀምሮ አንዱ አምድ እዚያ እስከሳቸው ድረስ ስለ አድዋ ጦርነት ታሪክ የሚያሳይ ነበረ። ስዕላት ታሪኩን ያንን ነበር የሚያሳየው። ይሄው ይሄን እንደምናየው ማለት ነው ይቺ ብቻ ቀረ። ጣሊያን መጣና ሰፈሩ ሲያርበተብተው በ1928 አንድ ብልህ አስተዳደር ነበሩና ይህንን ካየ እነሱን ጀግኖች ያሳያል ስለ አድዋ ነው የሚያሳየውና አንድ የሙሽልቅ አድርገው አነሱት። እንዳለ ስዕሉን በቃ ከዚህ አነሱት። ይሄ ጥብቅ ብሎ ይዘው አለቃ ለዚህ ጋር ተቆረጠ። ጣሊያን ገባ መጣ፣ አይ የዙሪያውን ፈተሸ። ሲፈትሽ ይሄ ምንድን ነው ከዚህ የተነሳው? ምንድን ነው ያደረጋችሁት? ይሄ ከእኛ ዘመን በፊት ነው የተሰራ። ረዥም ነው እድሜው እኛ እናውቅም አሉት። ሲሉ ጊዜ አሰረ፣ ካህናቱን ሰብስቦ አሰራቸው። አሰራቸውና ታሰሩ ካህናቱ፣ ስቃይ ባሉ። ከዛ በኋላ በአስተርጓሚ እስቲ ምንድን ነው ችግሩ ምንድን ነው ተብሎ ሲጠየቅ ይህን ለምን አጠፉ? ለምን ተነካ? የቀድሞ ሰዎች ናቸው እንደዚህ ያደረጉት። እኛ እኮ የምናውቀው ነገር የለም በኋላ የተገኘ ትውልድ ነው በኋላ መታረቂያ ነገር ምንድን ነው እስቲ አስታርቀን ብለው አሉት። እነዛ እንግዲህ አስተርጓሚዎቹ ሲሉ ጊዜ አስተርጓሚዎቹ ምን አሉ አብረው ለመብላት ስለፈለጉ ማር፣ ቂቤ፣ እንቁላል፣ ዶሮ የሚባለውን ነገር ያንን አምጠው አሏቸው። ሕዝቡ ወዲያው አንድ ጊዜ መጣና በአንድ ሳሌ በጋን ሞላላቸው ማሩን ያንን እየላሱ ሲያው ጊዜ በኋላ በቃ ፍታ እናልቀቃቸው እነዚህ ምንም የሚያውቁት ነገር የለም። እውነትም ቀድሞ የጠፋ ነው አለ። ይችንም ትጥፋ የሚል አንዳንዶቹ አስበውን ካየ በኋላ ብናጠፋስ እኛ ላይ ደግሞ ነገር ይመጣል እንደነበረ ይቀመጥ። ይህን የምታዩት በአጠቃላይ አሁን እዛ በነባሩ እቃ ቤት መልሶ ቤተመዘክሩ በአዲሱ ቤተመዘክሩ የምታዩት ይሄ ሰፊ ነው። አሁን ይሄ እንደምታዩት ከዚህ ጀምሮ እንደገና ወደ ውስጥ በዚህ አይነት ደረጃ ላይ ሰፊ ነው። ልጆች የሆነ እንሮጥ ኧረ፣ ልጆች የባለ ትሰባበር አለች ትሞታለች ሞታለች ይሉና፣ አሁን እስከ አስራ ዘጠኝ ሰባ ድረስ ይጠረግ ነበር። ይሄ ላዩ ማለት ነው። እየወጣሁ እኔም ጠርግ ነበር። ወጣት እዛ ላይ ነው የተቀመጠው። በአጠቃላይ በቃ መሬት ቢቀበር ቅርሱ በአጠቃላይ ቢቀበር መሬት ትውልዱ ከተደመሰሰ ይቀራል እንደምታዩት እሰው ቤት ቢቀመጥ ያቃጥለዋል እና መክረው በጉባኤ እነሱ እግዚአብሔር የራሱን ቤት መጠበቅ ይችላል እኛን የሚጠብቅ የፈጠረ አምላክ የራሱን ቤት መጠበቅ ይችላል ብለው እላዩ ላይ ተደረገ በክብረ በዓል ረዥም መሰላል ተዘርቶ ያውም በጨለማ የሚፈልጉትን ነገር ያወጣል ታቦትም እዚህ ይቀመጣል ማለት ከዚህ ያወርዳሉ መስቀልም ጽናም ከዚህ አውጥተው በመጠነኛ ነገር ያንን የአምስት ዓመት ሰቆቃ አሳልፈዋል ማለት ነው። አባቶች እንግዲህ አምስት ዓመት ሰቆቃ አሳልፈው ከዛ በኋላ ነው እንግዲህ አሁን ወደ ቤተ እዚህ እቃ ቤት በቃ ወደ ነባሩ ሊገባ የቻለው በእንዲህ አይነት ነው እና እንደዚህ አድርገው ነው በጥበብ ያሳለፉት ያንን ዘመን ማለት ነው። ቅኝታችንን ቀጥለናል። ለመሆኑ ስዕለ አድኅኖቹ በዚህ መልክ ሲያረጁ ለምን ዝም ተባለ? በቀድሞ ዘመን ከቅጠላቅጠል

ስግል ውስጥ መሆናቸውን ነግረው የሚመለከተው የቅድስት ቤተ ክርስቲያን ልጅ እውቀቱን አዋጥቶ በጋራ ብናተርፈው ነገ የሁላችንም ሀብት ነው አሉን። እናም በዘመን ብዛት አቅሙ እንደ ደከመበት አረጋዊ የሆነውን ነገር ግን የእርግናው ውበት በጉስቁልናው ምክንያት ያልተሸፈነበትን ቤተ መቅደስ ማስቃኘታቸውን ቀጠሉ። ይኸውም እንግዲህ ይህንን 18 ማብሪያዎች ቅድም እንደነገርኳቸው አጼ ኃይለ ስላሴ ናቸው ያበረከቱት። ለኢዮቤሊዩ ቤተ መንግስት ከአውስትሪያ ለያ መንግስት የሰጣቸውን ለዚህ ቦታ ውለውታል ማለት ነው። ከዛ በኋላ ግን የአሁኑ ደግሞ ትውልድ ተወላጁ ምን አድርጓል? ይህንን እንደገና አሰርቶ በኤሌትሪክ ከሻማ ወደ ኤሌክትሪክ ለውጠውታል ማለት ነው። እንግዲህ የቀድሞውን ስራ ዛሬ በዘመናዊ ስራ እንዲሰራ ተደርጓል ማለት ነው። አሁ እንግዲህ ቤተ ክርስቲያን እንግዲህ የሰሩት ሰዎች በጣም ጠንካራ የሆኑ ሰዎች፣ ይህንን እንጨት ከሩቅ ቦታ የሱባ ደን ከሚባለው ዛሬ መንግስት ፕሮጀክት ሆኗል፣ ከዛ እያመጣው ነው እንግዲህ የሰሩት ይህንን። ስለዚህ ብዙ ድካም ተደክሞበታል። ይህ እንደምታዩት እዚህ ላይ በዘመኑ ሚስማር የለም፣ በዘመኑ ሚስማር የሚባል ነገር የለም። ምናልባት የእኛው የአበሾች ኢትዮጵያውያን የሆኑ ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ የተሰራ ችንካር ማለት ነው። ውጪ ስንሄድ ያሳያችኋለሁኝ። በበሮቹ ላይ የተሰራ ስራ አለ። በዛ እያጣበቁ ነው የሰሩት እና ይሄ በሚሰራ ጊዜ ብዙ አይነት ድካም ተደክሞበታል። የተውጣጡ ሰዎች ናቸው ከወላይታ ከከፋ ከጉራጌ አገር ከመንስ የመጡ ጠበብቶች ናቸው። የተውጣጣ ኃይል ነው ይሄንን የሰራው እንጂ ከአንድ ቦታ ብቻ የመጣ ኃይል አይደለም። ከመንዝ የመጡ ስለምንድ ነው ይሄ ጥልፉ ገመዱ የተጠለፈበት ጓሳ የሚባል ዛሬ ሰሜን ፓርክ ከሚባለው ከዛ ቦታ እየመጣ ነው ተፈትሎ ገመዱ የተሰራበት ማለት ነው። በዚህ ምክንያት የተውጣጣ ኃይል ነው የጥልፍ ስራ የሚሰሩ እንደገና ደግሞ እደ ጥበብ በደንብ የሚችሉ ሰዎች እነሱ ናቸው ይሄን ሊሰሩ የቻሉት እንጂ ብዙ ተደክሞበታል ድካሙ እና ስንቀጥል በዚህ ጋር የሚቆርቡት የምንነበሩ ወንዶች ናቸው። በዚህ ጋር ቀደም ሲል ወንዶች ይቆርባሉ፣ ሴቶች ደግሞ በዚህ ጋር ልዩ በር አለ። ቤተ መቅደሱ በር ማለት ነው። ወደዚህ ወጥተው እዚህ ይቆርባሉ። አሁን ግን ይሄንን መውጣት መውረዱ ምንድን ነው? ብፁ አቡነ ኤጲፋኒዎስ ይሄንን እዚህ ውስጥ አናብስት የሚገቡበት እንግዲህ ዛንበሳ ማርቆስ የለም ይል የለም። ስለዚህ አናብስት የሚገቡበት ነው እንጂ የሰው ልጆች ስንት ድካም አለባቸው፣ ብለው እሳቸው ናቸው እንግዲህ። የለም ይምጡና ሴቶችም እዚሁ አንድ ቦታ ብታደርጓቸው የተሻለ ነው ተብሎ ነው እንጂ የደከሙ አባቶች አንዳንድ ጊዜ መጋረጃ ይዘው የሚወድቁበት ሰዓትም አለ። ይህን ለመስራት እሳቸው አሻሽለው ነው እንጂ። ዲያቆኑ ከዞረ በኋላ ነው እንደገና ሴቶቹ እንትን የሚሉት፣ ሲቆርቡት የነበሩት ይሄ ነው። ዛሬ ግን ተሻሽሎ በጳጳሱ ፈቃድ፣ የሀገረ ስብከቱ ሊቀ ጳጳስ ነበሩ በጊዜው ሁሉም እዚህ አንድ ቦታ ቢቀርብ ምን ችግር አለ? ብለው እሳቸው ናቸው መመሪያ የሰጡበት። ያ እንግዲህ መቅደስ ነው፣ መቅደስ ነው። ከመቅደሱ ቀጥሎ እንግዲህ ይሄ ቅድስተ ቅዱሳን ቅድስት ይባላል ማለት ነው። በአጠቃላይ ቅድስተ ቅዱሳን እንለዋለን። ቅድስት ነው ይሄ። ደግሞ የቅኔ ማህሌት ስፍራ ነው። ቅኔ ማህሌት ነው ማለት ነው። እና ብዙ አገልጋይ ካህናት እንደነበሩበት ነው እነዚህ ዘንጎች የምታዩዋቸው አሁን እንግዲህ ዛሬ በቅርብ ቀን የመጣው አይደለም። ይሄ ቤተ ክርስቲያን ሲሰራ አብረው የነበሩ ናቸው ማለት ነው። እንግዲህ ማንም ባለሙያ ይሄን ይመታዋል። ይሄ የአዋጁ መንገሪያ ነው ማለት ነው። ልክ አዲዋ እስከ ተዘመተ ጊዜ ድረስ ከዛ በኋላም ደግሞ የቤተ ክርስቲያን ተሰርቶ ካለቀ በኋላም ደግሞ ወርሃዊ አገልግሎት በዚህ ነው። ሳምንታዊ አገልግሎት በየሰንበቶቹ በወር በዓላቶች ይሄ ተጎስሞ ነው እንግዲህ ከደወሉ ጋራ ካህናትን ይጠራል ማለት ነው። እንደዛ በቅዱስ ዲሜጥሮስ እንግዲህ እንደተነገረ ማለት ነው። ከብርም ከእንጨትም ከብረትም ተሰርቶ ያ ሲመታ ህዝብ ይሰበስባል፣ ካህናት ይሰበስባል እንዳለ በዚህ ይሰበሰባሉ። ዛሬም አገልግሎት ይሰጣል። በምጻተ ክርስቶስም ደግሞ ይሄ ተጎስሞ ነው የሞተው በአጠቃላይ ከአቤል ጀምሮ በአንድ አዋጅ በአንድ ድምፅ የሚነሳው ይሄ ነጋሪቱ ተመቶ ነው ማለት ነው። በቅዱስ መላክች የውስጥ ቅኝታችንን አጠናቀን አስገራሚ ጥበብ ወደሚታይባቸው ወደ በሮቹ ደረስን። ይሄ አንድ ወጥ ነው፣ በሩ አንድ ወጥ ነው። እንግዲህ የተቀጠለ ምን ያለ እላው ላይ የለበትም አንድ ወጥ ነው። ወንዳ ወንዴ ይባላል። የቆመበትና ከእናቱ ያለ የሚያሽከረክረው ራሱ እንጨቱ በእንጨቱ ነው የተሰራው እነዚህ ለማገሮቹ ለማያያዣ፣ ግን እነዚህ አምስት ችንካሮች አሉ። ጌታችን መድኃኒታቸው ኢየሱስ ክርስቶስ የተሸነከረባቸው ልዩ ስም ያላቸው ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉ ችንካሮች ናቸው ማለት ነው። እዚህ የተሰራበት የቤተ ክርስቲያኑ ማለት ነው የተያዘበት በዚህ ነው። ሌላ ምንም የለ። አሁን ይሄ ሚስማር የለም፣ በዘመኑ ማጠፊያም የለም እዚሁ ከመንዝ የመጡ ከሰሜኑ የመጡ ሰዎች ይሄ ተቀጥቅጦ ከባድ ብረት ነው። አዎ በቃ ይሄ ነው። በዚህ አይነት ማለት ነው የተሰራው። ይሄ እና በአምስቱ ቅንዋተ መስቀል የተዘጋጀ በር ነው ይሄ በር። በዙሪያ ሁሉ ስናያቸው እነዚህ ናቸው የሚታዩት። እንደገና እነዚህ ቆመ ብሲዎቹ ደግሞ ሰላሳ ስድስት ቅዱሳት አንስት የምንላቸው አሉ። ይኸው ከስነ ፍጥረት እስከ ራእየ ዮሐንስ ያለውን በርብ አድርጎ የሚያስተምር መጽሐፍ ቅዱስ ማለት ነው ይሄ። በቃ ውድ ቤተሰቦቻችን በመናገሻ መንበረ መንግስት ቅዱስ ማርቆስ ቤተ ክርስቲያን ያደረግነው ቅኝት ይህ ብቻ አይደለም። በርካታ ጉብኝቶች ቀሩናል። የግብጻዊው የአቡነ ማቴዎስ መንበረ ጵጵስናና በስፍራው የሚገኙ ታሪካዊ ቅርሶችን የያዙ ሁለት ሙዚየሞችን ሳምንት በሚኖረን መርሃ ግብር እንመለከታቸዋለን። ቸር ያገናኘን።